አሰላሙ አሌይኩም ወረህመቱላህ ወበረካቱ፣ ውድና የተከበራችሁ የሙላሌ ዩቱብ ቻናል ቤተሰቦች እንዴት ናችሁልኝ? እንሻላ ሁላችሁም በያላችሁበት ሰላምና ጤና እንዲትሆን ለመልካም ምኞቴ ነው። እኛንም በያለንበት ሰላም አላ ያድርገን ሀገራችንንም ሰላም ያደርግልን። እንሻላ ሁላችንም በያለንበት በየእምነታችን በዱአ በጸሎት ንበርታ ማለት ነው። እንግዲህ ሰሞኑን አንድ መነጋገሪያ የሆነ ጉዳይ ነበረ። እሱ ምንድን ነው? አንዲት የመናዊ ባለትዳርና የልጆች አባትና እናት ሆነው አብረው ሲኖሩ የነበሩ ሰዎች ነበሩ። እንግዲህ ባልየው ሚስቱን ሳያሳውቅ ሚስቱ በማታቅበት ሁኔታ ሌላ ሁለተኛ ሚስት ያገባል ማለት ነው። ሚስት እንግዲህ ሁሉም ነገር ጊዜው ሲደርስ ምንም ቢደበቅ ምንም ቢሸሸግ ከሰዎች አያመልጥም። እንኳን የትልቁ ትዳር አይደለም፣ ምንም ትንሽ ናት የተባለችው ነገር ራሱ እውነት መነመናለች እንጂ አትበጠስም ይባላል እና ሚስት እንግዲህ ከብዙ ጊዜ በኋላ ባልየ ሁለተኛ ሚስት እንዳገባና ሁለተኛ ሚስት እንዳለው ታውቃለች ማለት ነው። እንግዲህ ያንን ባወቀችበት ሰዓት ያው በዚህ በቪዲዮ ላይ ወይም በምስሉ ላይ እንደምትመለከቱት እንግዲህ መጀመሪያ ደህና እንደነበረ ከላይ ያለው ሰውዬ ነው። አደጋውን ካደረሰችበት በኋላ ደግሞ እንግዲህ ታች ላይ ያለው ፎቶ ነው ማለት ነው። እንግዲህ እቺ ሴት ምንድን ያደረገችው ልክ እንዳገባና ሁለተኛ ትዳር እንደመሰረተ ስትሰማ ቀጥታ ዘይት በማፍላት የፈላ ዘይት በመላው አካሉ ላይ አፍሳበታለች ማለት ነው። እንግዲው በሆስፒታል ውስጥ ገብቶ ሕክምና እየተደረገለት ነው ያለውና በዚህ ዙሪያ የኛውም ኢትዮጵያኖች እንዲሁም ደግሞ አረቦችም ሲከባበሉት ነበረ እና እንግዲህ ያው ምንም እንኳን በመሰረቱ ሁለተኛም ሶስተኛ ማግባት እንደኛ እንደ ኢስላም ወይም በሸሪያው ስንሄድ ሀራም አይደለም ሀላል ነው የተፈቀደ ነው ነገር ግን አንዳንዴ ሴቶችም ጋር ችግር አለ ወንዶችም ጋር ችግር አለ ምናልባት ይሄ ሰው ማግባቱ እንግዲህ ሀራም አይደለም ወይም ጥፋት ወይም ችግር ላይሆን ይችላል ነገር ግን ደግሞ ያው ሚስቱን ሳያሳወቅ ሳያስፈቅድ ሳይናገር ማግባቱ ነው ለዚህ ሁሉ የዳረገው ነገር ግን ያው የግድ ሚስቱን ማስፈቀደው ማሳወቅ አለበት አይልም በሸር ያው ነገር ግን ያው ለእንደዚህ ለደህንነታቸው ሲባል እንደዚህ አይነት ችግር እንዳይፈጠር በቃ ወዳ ፈቅዳ እንድትገባበት፣ ካልወደደች ካልፈቀደችም ደግሞ በቃ ሌላ የተለያየ አማራጭ እንደወስዱ ያው መነጋገሩ ጥሩ ነው። ይሄ ነው የማስበው፣ ለእነሱም ቢሆን ለሌሎችም ሁለተኛ ትዳር ለሚያስቡ ወንዶች ያለውን ነገር አሳውቅ ወደፈት ነው ቢገቡበት የተሻለ ነው ማለት ነው። እና እንግዲህ ያው በድብቅ የሆነ ነገር እንደዚህ አይነት የተለያዩ ችግሮችን እና አደጋዎችን ያጋጥማል ማለት ነው። ሴቶች ይህን ያክል ችግር ማምጣት ድረስ እየደረሱ ነው ማለት ነው። እንግዲህ አለ ይጠብቀን፣ ይጠብቃችሁ ከእንደዚህ አይነቱ ማለት ነው። እንግዲህ የእነዚህ አጀንዳ እንዳለ ሆኖ በትናንትና እውነት ደግሞ አንዲት ኢትዮጵያዊ የኛው ጉድ የኛው ጉድ ልበላት እና እሷም እንግዲህ በሳውዲ አረቢያ ጅዳ ተጋብተው ኑረውም ወደ ሀገር ይገባሉ ማለት ነው። ወደ ሀገርም ገብተው ደግሞ የልጅ አባትና እናት ሆነዋል ማለት ነው። እንግዲህ እንደ ተነገረው ሀገራቸው በጣም ይራራቃል ማለት፣ የተወልደው ያደጉበት ቦታ የእሷና የእሱ ይራራቃል። ያው እንግዲህ በስደት ስትኖሩ ከብዙ ሰው ጋር በሆነ አጋጣሚ ትገናኛላችሁ ማለት ነው ስትገናኙ አብዛኛው ሰው እዛ ቦታ ልክ እንደሚኖር አድርገው በቃ ያለለ ፍቅር ውስጥ ይገባሉ፣ ይነፍሳሉ። ሀገር ስንገባ ከቤተሰብ ያለን ግንኙነት እንዴት ነው፣ እኛስ ተስማምተን የምኖረው እንዴት ነው ብለው አገር ሲገቡ የሚገጥማቸውን ወይም ደግሞ ምን ማድረግ አለማድረግ እንዳለባቸው ያን ያክል በቃ ጥልቅ ብለው ነገን አያስቡም። በቃ ዛሬ ያሉበትን ፍቅርና ስሜት ብቻ በማሰብ ወደ ትዳር ውስጥ ይገባሉ ማለት ነው። አገር ሲገቡ ግን በቃ ከሀገር መራራቅ የተነሳ ያው ይሄን ስላችሁ ብዙ አሉ። በጣም ሩቅ ሀገር የሆኑ የሁለት ቀን የሶስት ቀን የትራንስፖርት መንገድ ተጋብተው በሰላም የሚኖሩ እዛው፣ ኢትዮጵያን ተውት እና የውጭ ሀገር ዜጋ አግብተው ተስማምቶ አንድ ቦታ የሚኖራሉ፣ ግን ምንም ቢሆን ምንም ያን ያክል ደስታ አይሰጥም፣ ሰላምም አይሰጥም። የሆነ በቃ ለአእምሯችሁ ደስታ አይሰጥም። የግድ ግን አንዴ ገብጭበት አለ ምንም ማድረግ አልችል በማለት የሆነ እያመማችሁ ሆነ እየከበዳችሁ ውስጣችሁን ሰላም እየነሳው ትቀጥላላችሁ ማለት ነው። እና አንዳንዴ ዛሬ ያለንበትን ስሜት የዛሬን ደስታ ብቻ ሳይሆን ነገ ከነገ ወዲያ በህይወታችን ላይ ምን ይመጣል፣ ምን ይከተላል የሚለውን ነገር ቆም ብለን አስበን ማድረግ ያለበትን ነገር ብናደርግ ጥሩ ነው። ኢቨንት ዳር ደግሞ ያን ያክል እንደሚባለው ቀላል ነገር አይደለም። መቃቃ ጨዋታ አይደለም። ዛሬ ገብታችሁ ነገ የምትወጡበት ከሆነ ይሁን ካልሆነ የራሱ ጉዳይ ብላችሁ በቃ ዝም ብላችሁ እንደ ቀልድ የታችሁ የምትገቡበት ነገር አይደለም። ይሄ ዝም ብሎ እንደ ቀልድ ወይም ደግሞ በግዴለሽነት የሚገባበት ነገር እንኳን ትዳርን ያክል ነገር አይደለም፣ ቀላል የተባለው ነገር ራሱ በቃ የሆነ ከባድ ነው የሚሆነው። እና አንዳንዴ የትዳር ስንይዝ ቢያንስ ቆም ብለን አስበን ይሆናል ላይሆንም የሚለውን ነገር ቢሆን ጥሩ ነው። እና እንግዲህ እነዚህ ልጆች የሀገር ከገቡ በኋላ ያው የግድ ወደ ወንድ ሀገር ወይም ወደ ወንድ ቤተሰብ መሄድ ስላለባት እዛ ሄዳ እየኖሩ ባሉ ሰዓት ያው እንግዲህ በተለያዩ ምክንያቶች ያለመግባባት፣ ያለመስማማት ሁልጊዜ ጭቅጭቅ፣ ንትርክ የመፍጠር ባህሪ ያመጣሉ ማለት ነው እና እንግዲህ እንደዙ እያሉ ሲኖሩ እንግዲህ በትናንትናው ዕለት ጠዋት ላይ ከጠዋቱ አስራ አንድ ሰዓት ላይ በተኛበት በስለት በመጥረቢያ እንግዲህ፣ መጥረቢያ የሚጠፋው አይኖርም። በመጥረቢያ ወይም በምሳር ዋላችሁ ቆራርታው በተኛበት ከነ ልጁ። የሚገርማችሁ ነገር ልጇን እንኳን አልያዘችም። እኔ ምን ያክል ውስጧ እንደበሰለ ምን ያክል እንደተናደደች፣ ወይም ምን ያክል በቃ ስሜታዊ እንደሆነች አላቅምና ያው እንግዲህ በመሰረቱ ሰይጣንም ወደ መጥፎ ነገር ይገፋፋችኋል፣ ወደ ጅን ነገር ይገፋፋችኋል እና አንዳንዴ የሆነ ችግር ሲፈጠር ስንናድር ስሜታችንን ብንቆጣጠር ጥሩ ነው። ምክንያቱም ቸኩለን በችኮላ በንዴት ተገፋፍተን ያደረግናቸው ነገሮች ነገ ከነገ ወዲያ ደግሞ ሕይወታችንን የበለጠ የከፋ ነው ውስብስብ ሊያደርጉብን ስለሚችሉ ማለት ነው እና በቃ ነገሮች ከአቅማችን በላይ ከሆኑ ጥለን መውጣት እንችላለን ጥለን ወተን ማብረድ እንችላለን። ከዛ በኋላ ስንበርድና ቆም ብለን ስናስብ መቀጠልም ካለብን መቀጠል ነው። መቀጠልም ከሌለብን ደግሞ ነገሮችን ቀስ ብለን በጸባይ ማቋረጥ እንችላለን ማለት ነው። እና እንግዲህ ምን ያክል ስሜታዊ እንደሆነች ልጇ፣ ገና ህፃን ልጅ ነው። ህፃን ልጅ እንግዲህ አስባችሁታል። ልክ ምንም የማይቀሳ ልጅ እዛ አባቱን ቆራርጠው አባቱ በደም ውሃ እየታጠበ እያለ እዛ ውስጥ አንድ ክላስ ቤት ቆልፎ መውጣት በጣም ይከብዳል። ልጁ ምን አይነት አእምሮ፣ ምን አይነት ህሊና እንደሚኖረው፣ ምንስ ያክል እንደሚደነግጥ ማለት ነው። እና እንግዲህ ያው ከብዙ ቆይታ በኋላ ሰው ደርሶ በሩን ተነጻጥሎ ገብቶ እንግዲህ ያው ሰውየውም እስካሁን በህይወት አለ። ያው አልሞተም። ነገር ግን በህይወትና በሞት መካከል እንዳለ ነው የተነገረው። ማለት ነው እንግዲህ እሷም ያንን ነገር አድርጋ ተሰውራለች። ያው በየሶሻል ሚዲያው የአፋልጉን ማስታወቂያ እየተለጠፈ ነው ያለው፣ በቲክቶክም በፌስቡክም በዩቱዩብም በተለያየ ነገር እንግዲህ የተጎጂ ቤተሰቦች አፋልጉን፣ ወረታውን እንከፍላለን፣ ልጃችን እንደዛ አድርጋብን ሄዳለች የሚል ማስታወቂያ እያወጡና ያው ድረሱልን ጥሪ እያሰሙ ነው። እስካሁን ግን ልጅቷ እንግዲህ ከተሰወረችበት ወይም ከጠፋችበት አልተገኘችም ማለት ነው። እና እንደ አጋጣሚ ኮሜንታተሮች ያው ታውቃላችሁ፣ በየሶሻል ሚዲያው ስንዞር ከተግባሩ በላይ ኮሜንት ነው። እኔ በጣም ዘና የሚያደርገኝም የሚገርመኝም ማለት ነው። እና ብዙ ኮሜንቶች ደግ አድርገዋለች። በቃ ውስጡ አሮ ነው፣ ተበድላ ነው ይሄን ልታደርግ የቻለችው። በቃ ሰውየው ምን ያክል ክፉ እንደሆነባት ነው የሚያሳየው። በቃ አብዛኛው ሰው ደግ አድርገዋለች፣ ውስጡ አሮ ነው፣ ተቃጥሎ ነው የሚል ነው ኮመንቱና። በቃ ጀግናና ተሽልማት ነበር ሁሉ የሚሉ አሉ እና እኔ ጋ የታዘኩት ነገር አብዛኞቻችን በትዳራችን ምን ያክል እንደቆሰልን በቃ ሰው ምን ያክል የሆነ ጥሩ ህይወት እየኖረ እንዳልሆነ በቃ በትዳር ውስጥ ብዙ መበሻሸቅ፣ በቃ ችላችሁ ችላችሁ ትእግስታችሁ ሲያልቅ ውሳኔያችሁ መጥፎ እንደሆነ ነው። በቃ አብዛኛው ሰው ኮሜንት እያደረገ ያለው እና እንደኔ ግን እንደኔ ሀሳብ በእርግጥ ምናልባት ማንም ሰው ሳይበደል ወይም ክፉ ነገር ሳይደርስበት ነገሮች ሁሉ ከአቅሙ በላይ ሳይሆኑ ይሄ ሊያደርግ ያወስንም ቢያንስ ስለትን ያክል ነገር አንስቶ በዚህ ልክ ቆራርጦ መውጣት በጣም ከባድ ነው። ነገር ግን እንዳልኳችሁ እንደኔ ጥሩ ነው ወይም ዴት አደረገች ብዬ አለልም እንደሌሎች ማለት ነው ለምን ብትሉ ይሄ ጥሩ አማራጭ አይደለም። ምክንያቱም እሷም እንዳልኳቸው ሰይጣን ገፋፍቷት ሊሆን ይችላል፣ ውስጧም በደልም ሊኖር ይችላል። ነገር ግን ደግሞ ነገ ከነገ ወዲያ እርግጠኛ ነኝ ቆም ብላ ስታስብ የሆነ ትጸጸታለች። እርግጠኛ ነኝ መጸጸቷ መታመሙ አይቀርም። ምክንያቱም ምንም ቢሆን ምንም መጀመሪያ ላይ መቼም ማንኛውም ሰው ትዳር ውስጥ ሲገባ በቃ ተዋዶ ተፋቅሮ ይሆነኛል፣ ትሆነኛለች ልጅ ተባብሎ ተነጋግሮ ነው። ከዛም አልፎ ኢትዮጵያ ገብተው መውለድ የልጅ እናትና አባት መሆን ደርሰው ሰው እንኳን መውለድ እስከምትደርሱ አይደለም ዓመት ሁለት ዓመት ያክል እንኳ በትዳር አብራችሁ ኖራችሁ ስትለያዩ የሆነ በቃ ደስ የማይል ስሜት አለውና የልጇን አባት አብራው ከሰውድ እስከ ኢትዮጵያ ብዙ ችግር ብዙ መከራ ያየችውን እንግዲህ በህይወት ያትርፈው አላህ ለሱም ለልጁም ሲል በህይወት ያትርፈው። በህይወትም ቢተርፍም እንኳን መጸጸቷ መለደሙ አይቀርም፣ ለእሷም ለህሊና ማለት ነው። ሁለተኛ ነገር ደግሞ ይሄ ህፃን ልጅ አለ። ነገ ከነገ ወዲያ ሲያድግ እናት እኮ አባትን እንደዛ አድርጋው ነበር ሲባል አዙሮ የገዛ ልጇ ራሱ ጥላት ነው የሚያደርጋት። ለካ አባቴንም እንደዛ አድርጋው ነበር እንደ እንደዚህ ሆኖ ነበር እንዴ በማለት እናቱ ላይ ያው መጥፎ ስሜት ወይም መጥፎ አስተያየት እንደሚኖረው ጥርጥር የለውም ማለት ነው። እና እንግዲህ ውዶች በአጠቃላይ አላህ እንደዚ አይነቱ ሰይጣናዊ ስሜት ይጠብቀን። እንደ ወንዶችም አላህ ነፍስ እያሳውቃቸው የምር ያው መነሻው እነሱ ናቸው። እንግዲህ ችግሩ ምን እንደሆኑ ባይገባንም ያለአንድ ምክንያት አላደረገችም። ብቻ ውስጥ ሚስጥሩን፣ ችግራቸውን አላህ ነው የሚያቅላቸው። ተመልካቸው ወይም የምንሰማው የምናየው ምንም የምናውቀው ሂስትሪ የለም እና አላህ ከእንደዚህ አይነቱ አደጋ ሁላችንን የሚሰውረን ይጠብቀን ማለት ነው። ትዳር ሀብት ንብረት አይደለም ዋናው ነገር ጸባይ ተስማምታችሁ፣ ተግባብታችሁ፣ ተዋውጣችሁ ስትኖር ነው እና አላህ ከጥሮች ይቅጠመን ይቅጠማችሁ። እንግዲህ አላህ ለረዥም ያዴ ነው ከመድኃኒቱ ከሀኪሙ ይቅጠሙ እና ቁስሎን በቅርብ የሚድን አላህ ያደርግለት ማለት ነው። እንግዲህ እሷን የሚያስገኛት ልበል ሌላ ምንም አለለም። ላይክሽን ማድረጋችሁን አትርሱ።